ከጋብቻ በፊት ሴክስ ማድረግ ወይ ደግሞ ግንኙነት ማድረግ ፊት ለፊት ለወደፊት ህይወታቸው ላይ ችግር አለ ወይ የሚል አይነት ጥያቄ ብዙ ሰዎች ጥያቄ ነው። በነገራችን ላይ አንድ ወንድ አንድን ሴት ፍቅር ማስያዝ ከፈለገ ከጋብቻ በፊት ቢያንስ ቢያንስ ቢችል አቅሙ ቢሆን ሴክስ ባያደርግ ይመከራል። ለምን መሰላችሁ? እኔ አንድ የማውቀውን ነገር ልንገራችሁ። አንድ ቦታ ላይ አንድ ሰው ቤት ውስጥ የሚኖርበት ቦታ ላይ ከሆነ ሰው ይነካካና ያቺ የተነካካበት ሰው ያቺ ሴቷ እጅ ስታስታጥብ እሱን ዘለለችው እና የዘለለችበትን ምክንያት እንግዲህ እናንተ ፍቱ። ስና ምንድነው እሱ በጣም ከሆነ ሰው ጋር ከተነካካችሁ፣ ተከብራችሁ የመኖር እድላችሁ ተከብራችሁ የመቀጠል እድላችሁ አናሳ ነው። ይሄን ግን ስል ግንኙነት አድርገው የማይዋደዱ የማይጋቡ ሰዎች አሉ ማለት አይደለም ነገር ግን ሁለታቸው መካከል ላይ የሆነ የሚፈጥረው ነገር አለ ወይ በጣም ከፍ ያለ የሚያድግ ወይ ደግሞ በጣም የወረደ ነገር። ከጋብቻ በፊት የግብረ ስጋ ግንኙነት ለሚጠይቅ ወንድ ለሱ ቢጫ ካርድ ሳይሆን ቀይ ነው ማሳየት ያለብሽ። ቀይ አሳይተሽ በቃ ቸርች ብቻ አባልነታችን አንድ ነው እንጂ እናንተ ከዚህ በኋላ የሚያገናኘን ነገር የለም ብሎ መለያየት ነው። ማኩረፍ መጣላት አያስፈልግም። ወንዶችም ደግሞ ይህንን መጠየቅ ያስፈልግ። በቤተክርስቲያናችን በስርዓተ ተክሊል መጋባት ያለው ጥቅምና ያህን ደግሞ እንዳንፈጽም ተግዳሮቶቹ ምንድናቸው የሚሉትን በትንሽ ደቂቃ እንነጋገር። እንግዲህ በቤተክርስቲያናችን በተክሊል መጋባት ማለት ከልጅነታችን ጀምሮ ብዙዎቻችን ስንመለከተው የነበረ ቤተሰቦቻችንን የሚያኮሩ በማህበረሰባችን ዘንድ ደግሞ የተወደደ የቤተክርስቲያናችን ስርዓት ነው። ያህንን እንዳናደረግ ደግሞ የሚከለክሉ ነገሮች መካከል አንደኛውና ዋነኛው በወጣትነት ጊዜ የሚደረጉ የፍቅር ግንኙነቶች ናቸው። እነዚህ የፍቅር ግንኙነቶች በተለያየ አጋጣሚ ለአመታት ከቆዩ በኋላ በሁለቱም ወገኖች የሚጠየቁ ጥያቄዎች ሊኖሩ ይችላል። ይህም ስለማገባሽ ወይም ደግሞ ስለምንጋባ ከአንቺ ጋር ግንኙነት ወይም ደግሞ ከአንተ ጋር ግንኙነት እንፈጽም የሚሉ ናቸው። ይህም ደግሞ ቤተክርስቲያናችን በየትኛውም አይነት መልኩ አንድ ናችሁ ብላ እስካላወጀች ድረስ ይህ አይነት ግንኙነት ዝሙት ተብሎ የሚሰየም ይሆናል። ይህንንም ግንኙነት አላደርግም ብለው ከሁለቱ በአንዱ አካል ይህ ጥያቄ ቢቀር ስለምንጋባ ወይም ደግሞ አንድ ላይ ስለምንቆይ ግንኙነቱን እንፈጽም፣ ያንን ግን ማድረግ ካልቻለን እኔ እየተፈተጉኝ ስለሆነ ከአንቺ ጋር ወይም ከአንተ ጋር መቀጠል አልችልም የሚሉ ተደጋጋሚ ሆኑ ጥያቄዎች ይመጣል። በዚህም ምክንያት ያንን የምንወደውን ሰው ሁለት ሶስት ወይም ከዛ በላይ ዓመታት የቆየንባቸውን ጊዜያቶች የፍቅር ጊዜ ላለማጣት ስንል ከእነሱ ጋር ግንኙነት እንፈጽማለን የአብዛኞቹ 98 ፐርሰንት በሚባል መልኩ እኔ ጋር የነበሩት ኬዞች ድንግልናቸው ካጡ በኋላ ያ የሚወዱት ሰው ካለው ቃል ወይም ካለችው ቃል ወጥተው ግንኙነታቸው ፈርሶ ሳይጋቡ ከሌላ ሰው ጋር ትዳር የፈጸሙ